እናጣለን ገንዘብ ይጠፋል፣ ብዙ ነገሮች እናጣለን። ይዘና ይተነዋል፣ ጠፍቶም አይቼዋለሁ። አዎ፣ እርግጥ ነው። አሁን እሷን ማስተዳደር አልችልም። ማልችልበት ምክንያት አለ። ማልችልበት ምክንያት እሷ ወደ አረብ ሀገር ትመጣለህ በሚል ሰላም፣ እንዴት ናችሁ? እንግዲህ እግረኛው የማያመጣብን ጉድ የለም። አንዱ ይሄዳል፣ አንዱ ይመጣል። ወሽመጤ ቁርጥ አለ ካለ ከመጣ በኋላ ወንዶች ሄደው እግረኛ ሚዲያ ላይ ሀሳብ አስተያየታቸው እየተቀበላቸው ሀሳብ አስተያየታቸው እያስቀመጡልን ነው ማለት ነው። እንደ ወንዶች ወጥተው እንደማይሰሩ ይኸው እየተናገሩን ነው በራሳቸው ፍቃድ እኛ እንኳን ሳንናጋገር ሳንነጋገር ወጥተን አይሰሩም ብለን ሳነግራቸው ራሱ ሄደው እንደማይሰሩ እያሳወቁን ነው። ስለዚህ ገንዘባችሁን እንዳሰጡ ሴቶችዬ፣ እንዳሰጡ፣ እንዳሰጡ ለወንድ ልጅ እንዳትሰጡ። እመጣ አለው ብሎ ደግሞ እዚ ፕሮሰስ ጀምራለሁ ብለሽ ምትጀምሪ እህቴ ተይ፣ ረፊ ተይ፣ እንዳትጀምሪ ነጌ እዚህ መጥቶ ሁለተኛ ነው የሚደርብብሽ። ወቂ እንዳታመጡ